ዲያስፖራዎች እዚህ አሜሪካን ያላችሁ የመጨረሻ ፋራዎች ናችሁ፣ የመጨረሻ ገገማዎች ናችሁ። ተሰጥታችሁ እንኳን ሰጥታችሁ እንኳን ማለት ነው። ጊፍታችሁን አውጥታችሁ ብራችሁን ሰጥታችሁ እንኳን ማለት ነው። ብትመሰገኑ አዎ፣ አለ ካጠገቤ። ብትመሰገኑ፣ በእነሱ ነው ህይወታችን የተለወጠው ብትባሉ ደስ ይለን ነበር። ፋራዎች ናቸው፣ ምንም የማያርፉ ገገማዎች። እሙም ዋገኛል ብሎ ነው ይህንን ሁሉ ብር ያወረደልኝ እየተባላችሁ ማለት ነው። በእናንተ ቤት ካልእናንተ ሰው የለም። እናንተ ተሰድባችሁ፣ እኛን አሰደባችሁ። በደምብ አድርጌ ጋጧችሁ ጥንብ በሸማግል ሊውላ የተሰበሰብክ ሴቶችም አላችሁ። ደግሞ ሲንግል ማማዎቹ ናችሁ ማለት ነው የዚህ አበሻ ወንዶች ምናምን ጌም ሲጫወቱ እያያችሁ እየሻፈዳችሁ ምናምን ብራችሁን ያወጣችሁ። አዎ እግዚአብሔር እኔ ራሱ ትደብሩኝ አላችሁ። እዚህ አሜሪካ ነገር ያላችሁ ማለት ነው። እዚህ አሜሪካ ነገር ያላችሁ ዳይስፖራዎች ብራችሁን ጥንብ የተደረጋችሁ፣ ቲክቶክ ላይ ገንዘባችሁን የታያ አለቀ። ይኸው ገንዘባችሁን ሙጭጭ የተደረጋችሁ፣ እንዴት እንደምትደብሩኝ እኔ ራሱ በደንብ አድርጎኝ ብሏችሁ አፈራ ባብላ 24 ሰዓት እየሰራ ለነሱ አውጣል በእናንተ ቤት አሁን ሀብታሞች ናችሁ። በእናንተ ቤት አሁን ብራላችሁ። በእናንተ ቤት ዋው ምናምን የምትመሰገኑ ምናምን ነገር ኖ ኖ ኖ፣ ሙድ ነው የሚያዝባት ዳሜ፣ ሙድ ነው ወተት የመጨረሻ በእነሱ ቤት ማለት ነው። በቀኝ አሜሪካኖች ነበራለን እየተባለ የማንም ሙታ ብራቸውን አጥሞ አጥሞ ጨርሶባቸው እራሳቸው ተንቀው እኛንም ያስንቃሉ። ደግሞ ከእነሱ እኩል ተመድበን እኛ የአሜሪካን ሀገር ዳያስፖራዎች ምናምን ተብለን እንጠራለን። ከዚህ የአሜሪካን ከእናንተ ጋር መመደባችን ክርፋታም ሽማግሌ ማለት ነው። እከካሞች፣ ምን አባ ከዚህ የበሰበሰ አፓርታማ ላይ ከምትኖር ቤት አትገዛም። ወንድ ኮንክ አለኝ ብራ አለኝ። በዚህ ገብቼ በዚህ ጥቅ ነው። ምን ነው እንዴ አፈላሽ፣ አፈላሽ ማማዬ በጣም አፈላሽ። ያቺ ሳምሪ የምትባል ማን እኔ አውቃታለሁ፣ የዛሬ አምስት ዓመት ምናምን አውቃታለሁኝ። ልጅ እንዳለሽ እመኝ ነው እንጂ ያለችሽ ማለት ነው። ልጅሽን አውጥተሽ አሳያ አላለችሽም። ልጅ እንዳለሽ እመኝ ነው ያለችሽ አይደለ፣ ስለዚህ ምን ነው እንዴ አፈላሽ። ከዛ ደግሞ ካንቺ አልፎ ደግሞ ማለት ነው አክስትሽ አክስቷን የአባቷ እህት ጥንባሮ ጌታ፣ አንቺም ጣ አንቺንም ጨምሬ እዚህ ጋር ልክልክሽን እነግርሻለሁ። ስሚ ልጅ እንዳላት ተናገር ነው እንጂ እኮ ልጅሽን አትካጂ ልጅ አለኝ ብለሽ ተናገሪ ነው እንጂ የተባለችው እኮ ልጅሽን አውጥተሽ አሳየ አልተባለችም። ማንንም ልጅቷን ደሞ ማሳየትም አይገባትም። ልጅዋን ማሳየት አይገባትም። እኔ ስለማላሳየ እሷን ማሳየት የለባትም ግን ልጅ አለኝ ብላ እንዳታመን ማለት ነው። እናንተ አንቺም አንቺ አክስትየው ማለት ነው ዱባይ በጣም ቆይቻለሁ ብለሻል። አንቺም የጠነባሽ ኃይለኛ ነሽ ማለት ነው፣ ከእሷ የባሽ ማለት ነው። ስለዚህ ማለት ነው ልጅ እንዳለሽ ልጅ እንዳላት እንዳትናገሪ። አይ ልጅ እንዳለኝ ልጅ አለኝ ብለሽ ከተናገርሽ አሜሪካን ሀገር ያሉ ሰገጪዎች ማለት ነው አሜሪካን ሀገር ያሉ ፋራ ዳይስፖራዎች ልጅ አላት ብለው ጊፍት አይሰጡሽም። ስለዚህ ልጅሽን እንዳትናገሪ ብለሽ አንቺ ራሱ አክስቷንኛ ሹና አንቺ ራሷን መክረሻት እኮ ነው ተመካክራችሁ ማለት ነው። እነማንን ለማጠብ ለማጠም እዚህ አሜሪካን ሀገር የተቀመጠ ዳይስፖራ ማለት ነው። ልጅሽን አምነሽ እኮ ኢትስ ኦኬ አይ ልጅ አለኝ ግን እኔና አባቷ አብረን አይደለንም፣ ወይም በልጅነት ነው የወለድኳት። ወሬ በሬ ወሬ በሬ ብለሽ ልጅ ግን አለችኝ አንድ ሴት ልጅ ብልሽ እኮ ቀፈላሽን እኮ መቀፈል ትችያለሽ። ይቺ ልጅ ልጅ እንዳለሽ እመኝ ስላለችሽ ብቻ ማለት ነው፣ ከራስሽ አልፈሽ ማለት ነው። አክስትሽን ይዘሽ ምን አመመተሽ? የምን አባሽ አክስት ነሽ? ጥማታም ሀና ቡባላ ነው። ካኔ ጋር እንነጋገር ከፈለግሽ ምን ነው አቅራራሽ አክስቷን ምን አገባሽ? ምን አንቺ ወተት ትገዢላታለች? ወተት መግዛት አለመግዛት ማለት ነው ልጅ አላት አምና። ለምን ልጇን ትዋሻለች? ቲክቶክ ላይ ቁጭ ብላ ለመሸርሙጥና ቲክቶክ ላይ ቁጭ ብላ ብር ለመጋት የዳይስፖራን ገንዘብ ለመጋት ለምን ልጅ የለኝም ትላለች? ነው እንጂ የተባለው ማለት ነው ማማዬ እ ልጅሽን አውጥተሽ አሳይ አልተባለችም ወይም ደግሞ ወተት ግዢ አልተባለችም። አንቺም አክስቷም አንቺም ሁለታችሁም ተመካክራችሁ የአሜሪካን ሀገር ያሉ ዳይስፖራዎችን ለመጋት ልጅ የለኝም ብለሽ አምጥ ተመካክራችሁ ማማዬ። አቢን ጎልድ ዲጋር አይ ነው ወንድ ልጅ ልጅ እንዴት እንደሚታጠብ አውቃለሁ፣ ሳጥብ ስለነበረ ማለት ነው። እጥብ ሳረግ ስለነበረ አውቃለሁ። አቀፋፈል ከወንድ ልጅ ብር እንዴት እንደሚቀፈል እናንተ አትነግሩኝም። ከላይ እስከታች ግጥም አድርጌ ሳጥብ የነበርኩ ነኝ፣ ገባሻ? ስለዚህ ማለት ነው አክስቷ ነኝ ብላ መጣሽ ታማ አክስቷ ነኝ የአባቷ እህት። እካካ ማሮ ግጥም ባታ ምን አባሽ ለሽ አንታ ሳምሪ የምትባለውን አውቃታለሁ። የዛሬ አምስት ዓመት አራት ዓመት እና አክስቷ ታዲያ ከአንች ጋር እየተመካከራችሁ ነው ማለት ነው። እዚህ አሜሪካ ሀገር ትዳሩ ሊፈርስም ወይም ቢለያዩም ማለት ነው ትዳራቸው የተለያየ ቢሆንም፣ እሷ ገብታ እኮ ነው የባሰ እኮ ትዳሩን ያበላሸችው፣ የባሰ እኮ ነገር የበጠበጠችው እንጂ እሷ ባትገባና ማለት ነው ሰዎቹ እኮ ባልና ሚስቶቹ ሊስማሙ ይችላሉ እኮ፣ ተስማምተው እኮ አብሮ ሊኖሩ ይችሉ ነበር። እሷ እሷ እኮ ናት ገብታ መስኮት ላይ ዱቅ ብላ ፍቅር ይዞኛል፣ አፍቅር ያል ምናምን ያለች የሴክሲ ሆነ ሴክሲ ለመሆን የምትፈልገው በብላክና ዋይት ምናምን ነገር መስኮት ተጠግታ ምትዘፍነው እኮ ለእሱ ነው። ይሄን ሰው ብሩን ለማጠብ እሱ ደሞ ነው ምን ኦ ማይ ጋድ። በሷ ቤት አሁን በሱ ቤት እሷ ድንገት አፍቀራው ለኝ ነው። እሷ አፍቀራካ አይደለም አባቴ፣ ብርህን ያፈቀረችው፣ ሳቢክን ያፈቀረችው ለዛ ነው። መስኮት ላይ ተንጠልጠላ ማለት ነው የኔ ፍቅር የኔ ጌታ ምናምን እያለች ዘፈን የምትዘፍኑ ለአንተ ነው አይደለ? ለምን መሰለህ ብርህን ፈልጋ፣ አንተን ዛም፣ ብርህን ነው። ይሄንን ያረጃ ሽማግሌ ጥብ አርጌ ላጥ አርጌ ብጥጥ አርጌ ላስቀምጦ ብላን። ከዛ ያለፈ ነገር የለም። ስለዚህ አክስቴነሽ ተብዬሽ ማለት ነው አክስቴነኝ ተብዬሽ ማለት ነው። ምን አባይ ስለሆነሽ ነው ሳምሪ የምትባለው አንተ? ምን አደረገች ልጅ እንዳለሽ መኝን ያለቻት እኔ ዱባይንህ ጋቀነ ዱባይ የኖርኩ እኔ በዚህ ገብተሽ ምናምን ነገር፣ ምኑ ጀግና ጀግና ተጫወታችሁ። አንቺም አክስት ተብዬው የምትባየው ይቺ ጋር ልውጣ። በጣም ጀግና ተጫወታችሁ ካለ እናንተ ሰው የሌላ አስመሰላችሁ። በዛ ላይ አልፈም ስላለሽ ነብስ ይቺ ጋር ልውጣ። በምን አባቷ ነው ፍምስናዋ? የሰው ትዳር በመለየቷ፣ የሰው ትዳር በመበጥበቷ፣ በእዛ ነው ፍምስናዋ። ወይም እዚህ ትሽቷን ላቅ ውጭ ብላ በጌም አስመሰለ ስለምትሸረሙት በእዛ ነው ፍምስናዋ። እንዴ ፌመስ ፌመስ ስለሆነሽ ነው፣ ስለታወቀሽ ነው። አዎ የምትታወቀው የሰው ትዳር የሰው ትዳር አለ ጌታ በማለያየት ቲክቶክ ላይ ቁጥራ በቲክቶክ አስመ በጊፍት አስመስረ በመሸር ሞት አስረግጬ እነግርሻለሁ። ምን አባሽ ሳመጫለሽ። እከካም ከፈለግሽ ዱባይ እመጣለሁ ነው እንደውም ደብሮኛ ለአንድ ለአስራ አምስት ቀን ዱባይ እመጣለሁ ነው እያልኩኝ ነው። ምን ምን እንዳታመጭ ነው? ልጅቷን ይችን ጻ ልጅ ምናምን ነገር አሳይሻለሁ፣ ምናምን ከስሻለሁ፣ በዚህ ገብተሽ በዚህ ወጣሽ። ይኸው ከሰሳ ከሰስ የተባለ ነገር ተጠቅልሎ ማለት ነው። በሰላሳ አምስት አመትሽ ልጅሽንም ማኝ ልጅ አለሽ አለችሽ ልጅ አለኝ ብለሽ ማኝ ከዛ ባለሽር ሙጥናሽን ቀጥ ማና ባታችሁ ነው የምታስፈራሩት? አንቺ ማ አክስቷም ተብዬዋ ይችን አንድ ጻል ልጅ ዛ ዱባይ ያለች ዱባይ ስላለች የዱባይን ህግ እናቃለን፣ እንከስሻለን። በዚህ ገብተን በዚህ ከሰሳ ከሰስ ተጠቅሎ ነው ቂጥሽ ውስጥ ይግባብሽ። ጥምባ አታማሮ ጊቶች ይችኛዋ ሰላሳ አምስቱ አኳሽ አንቺ ደግሞ አክስት ተብዬዋ ደግሞ ሀምሳ ይነካሽ። ጀግና ጀግና ይጫውታቸዋል እህቱ አክስትዮዋም ይችም ቅማላሞች ሽርሙጥ እና ይቅርብሽ። የሰው ትዳር መበጥበጥ ይቅርብሽ። በላብሽ በአቅሽ አንድ አበባና ሁለት አበባ ለቃግሚያ ትያትም። አክስት ከሆንሽ ጥሩ ነገር አትነግሪያትም? የሰው ትዳር የሰው እኔ በምን አባታችሁ ሰውን የምታስፈምሱት? ምንድን ነው ፌመስ ማለት እዚህ ቲክቶክ ላይ ነው? አንቺ ነሽ እኔን የምታስፈምሽኝ። ከዛሬው ከ3 አመት በፊት የነበሩ ጠቅላላ ቲክቶከሮች ያውቁኛል። ቪዲዮ እንግልብጫ ሳይሻሉ በ3 ሚሊዮን በ4 ሚሊዮን የታየ ቪዲዮ ያለኝ እከካ፣ ቅማላ፣ ብስብስ ምን አባታቸው እዚህ ከናክስቷ ደግሞ እዚህ አብሮ ይሸረሙ እንዴ ቅማታ ምን አባት ታድርግሻቸው። ይፃል ልጅ እንደገና ቤታየሁ ጋር ስትገባ፣ ቤታየሁ ጋር ለምን ገባሽ? ሂጂ ውጪ፣ ሂጂ ውጪ እከካ። ቤታየሁ ከአንቺ በፊት ታውቃታለች አንቺ ምን ስለሆንሽ ነው ውጪ ጊዜ ምናምን የምትይው?

በዛን ቤት ሰው ቀንቶብሽ ሞተሻል። ተይ እንጂ በምንሽ በላት። በዛው በተጣበቀ ታፋሽ ነው ሰው የሚቀናው? ወይም ግንባርሽን ለመለጠፍ አምጥተሽ እዚህ ድረስ ምናምን የምትለው ደግሞ የሃምሳ ዓመት አሮጊት። አንችና አክስትሽ ተነጋግራችሁ የአባቷ እህት ነኝ ብላለች። አንችና አክስትሽ ተነጋግራችሁ ልጅ እንዳለሽ እንዳትናገር፣ ምክንያቱም እዚያ አሜሪካን ሀገር ያሉ ዳያስፖራዎች ጊፍት አይሰጡሽም ተብላ ብለሻት መክረሻት፣ አንቺ ልምዱ ስላለሽ ተመካክራችሁ አንድ ላይ ሆናችሁ አሜሪካን ሀገር የተቀመጡ ይሄ ፈሳም ዳይስቦሯን ተስማምታችሁን ያጠባችሁት አለቀ ደቀቀ። ምን አባሽ ላርገሽ ልጅቷ ላይ የደነፋችሁ ለምን? እኔ ያህል ነው እኔ ላይ አደነፍም። እንደዛ ልጅቷ ላይ እንደዛ ጀግና ጀግና የተጫወታችሁትን ለምን እኔ ላይ አትጫወቱም? እኔ እኮ ፈሳም ግማታም በሙላ ዚህ ቲክቶክ ላይ በህግ አቆምሻለሁ። ያቺም ከጀርመን ትነሳና ሕግ ትላለች። ያቺም ከዛ ከአሜሪካ ትነሳና ሕግ፣ ከካናዳ ሕግ፣ ከዱባይ ሕግ፣ ሕግ ተጠቅልሉ። ሕግ ምናምን የምን አባታችሁ ሕግ ነው? የምን አባታችሁ ሕግ ነው? እናንተ መቼ ሕግን ታከብራላችሁ? ካለ እናንተ በቃ ሕግ ሕግ፣ ለእናንተ ቦታ የለውም። የምን አባትሽ ሕግ ነው? ምን ወንጀል ተሰርቷል? ሰው ተጋሏል? ምን የተደረገ ነገር አለ? በግ በህግ ጠይቀሻለሁ በህግ ጠይቀሻለሁ። አለቀ ደቀቀ አለቀ ብለሽ ጊፍት ምን አባሽ ታመጫለሽ? አሁን አስመስለሽ ጣና ላይ አሜሪካ ሀገር ያሉ ወንዶችን ሀናቡ በላሉ ምን አባሽ ታመጫለሽ? ዱባይ ለመምጣት እያሰብኩኝ ነው። ዱባይ ስመጣት እስቲ ክሰሽኝ። በህግ አቁሙ። ምን አባሽ አድርጌ ምን አይነት ወንጀል ሰርቼ እንደምከሽኝ አያለሁ። ክርፋታሞች፣ ምን አባታቸው እዚህ ጥም ከነቤተሰቦቿ ተስማምታ እዚህ የአሜሪካን ሀገር የተሰበሰቡ እነዚህ የማይረቡ ዶማ፣ በደርግ ጊዜ ተሰደው በእግራቸው በምናምን በኬንያ በናይጄሪያ በምናምን አቋርጠ የገባ የደርግ ወታደር ይሁን የደርግ ምን ይሁን የማቅላቸው ጉዳይ ልምጠቅላና፣ በሀገር ተሰደው የወጡ ዳይስፖራዎችን ከናክስቷ ተስማምታ አጥበው አጥበው አሁን የወጡና የሆነ በቃ አቅም የሌለው ሰው ሲያገኙ እዛው ዱባይ ስለሆነች ልጅቷ ልጅቷ ላይ ለመፈንዳት ትሞክራላችሁ። ፈሳሞች፣ ቅዘናሞች፣ ምን አባቷ እዚህ ትቀዝናለች እንጂ የትኛውም መልክሽ ከአጽናፍ እስከ አጽናፍ የሆነ ባበደ ፊልተር ቁጭ ብለሽ አይንሽን ቲክቶክ ላይ አይን የሚያጠልቃል። እንዲሁም ጉርጣ ጉርጥ ነሽ የዋሳ አይንሽን አጉሮጥ ወጥተሽ አጠልቀሽ ከዛ በኋላ ካለ እኔ ቆንጆ የለም ይቀኑብኛል፣ አይኔ ትልልቅ ስለሆነ በቡዳ በምን አባሽ ነው አንቺ በቡዳ የምትበጂ ጋለሞታ አሮጊት ትይኛለሽ። ሲደብረኝ ሲደብረኝ የመጣሁ እዝናናብሻለሁ ሶዋት ሶዋት ሶዋት ተናገርኩሽ፣ አክስትየውም ተናገርኩሽ፣ አንቺን ሸሩን ተናገርኩሽ። ለማን ተደርቤ? ሳምሪ ለምትባለው ልጅ ተደርቤ ልጅቷን በጣም አቢዝ ለማድረግ ስለፈለጋችሁ ምን አባታችሁ ታመጣላችሁ? ሶዋት ምን አባችሁ ታመጫለች? ምን እንዳታመጭ ነው። ሁለቱም በቃ ድምጻቸውን ፈርሙ ምናምን፣ ጀግና ጀግና ሊጫወቱ ሞከሩ። ይችኛ 35 ያችኛ ትሆናለች ሆናልች። አሰልጥነሻት ይጂና በደንባርግሽ አሜሪካን ሀገር ያሉ ዳይስቦራዎችን ቀፊ ይብለሽ አሰልጥነሻት ማለት ነው። አባታችሁ እናንተ ምክንያት ነው። እኛም እዚ ዳይስቦራ ተበለን እየተጠራን የመጨረሻ ናቸው ስንባል በእነዚህ የተነሳ እነዚህ የቆመበት ሽማግሌ በሙላ ማለት ሽንቱን ማለት ነው፣ ሀይላንድ ቀዳዳ ውስጥ እያስገባ ሽንቱን እየሸና ከስቴት ስቴት እያቆራረጠ መከራውን እያየ ብር እየሰራ ከዛ በኋላ የላከ እነዚህ ለማንም ደደብ በሙላ ብሩን እየሰጠ እኛ እነሱን ፋራ ተብሎ እኛንም ፋራ ያስብላሉ። ኢትዮጵያ ውስጥ እንዴት ሙድ እንደሚያዝባችሁ፣ እንዴት ሙድ እንደሚይዙባችሁ! አይ ስዌር የመጨረሻ እናንተ ዳይስፖራንም ብላችሁ ራሳችሁን እንደ ትልቅ ነገር አይታችሁ ምናምን ነገር ዶላር እንረጫለን ምናምን፣ እንዴት ሙድ እንደሚይዙባችሁ ይሄን ፋራ አጣቢው ይሄን ፋራ አጣባው ታበራና፣ እንዴት እኮ ሙድ እንደሚያዝባችሁ ባወቃችሁ። እንዴት ሙድ እንደሚያዝ እንደሚያዝባችሁ ብታውቁ አይደለም፣ አንድ እሷ ልታወር አንድ አበባ ባልሰጠ ነበረ። በአንተ ቤት ዋው ዋው አሜሪካ ነገር ነው የሚኖሩት ብር አለው ምናምን ደግ ነው የዋ ነው ለብሎ 40 ነው ለብሎ 50 ነው እንደዛ ብሎ ነገር የለም። እንዴት አባክ ሙድ እንደሚያዝብ ስላላወቅንም ተመካክረው እየተቀባበሉ ነው የሚያጥቁ አጥጥ ይሄ አባካታ ጭጋራምሽ ማብደ ምን አገባኝ? እኔ እንደ እናንተ እኩል መጠራቴ። ሕግ ሕግ ሕግ። ከሳለሁ ሕግ ከሳለሁ። ማንን ነው ከማን ጋር የሚከስ? ምንድን ምን ነብሰ ገና ናት የምከሻት? በዱባይ ሕግ ፊት አቆምሻለሁ። ነብሰ ገና ናት። ምን ያደረገች እነግራለሁ። ምን ያንተ ወንጀል ሠርታ ነው አንቺ እሷን የምከሺውት? እዚህ ያ ሀና ቡን ተነስቼ ከሳለሁ ብዬሽ። ምን በሽ አድርጌ ነው የምከሺኝ? ምን ምን የሰራሁት ወንጀል አለ? እንደ እኔ ሰው ገድያለሁ? ምን አድርጌ አለሁኝ? ተነስታችሁን እንከሳለን፣ እንከሳለን ከሰሳ ከሰስ ተጠቅሎ ቂጣችሁ ውስጥ ይግባል። ሕግን ተከትለን የምንኖር ነን። በሕግ ስር ውስጥ ያለን ሰዎች ነን። ምን እንደማወራ ምን እንደማላውራ ለይቼ ማቅ፣ ደንቆሮ ደደብ፣ ጋለሞታ፣ ደንቆሮ አሮጊት፣ አባሃሪ የአሜሪካኖቹ ሲያንሰኝ የአሜሪካኖቹ ሲያንሰኝ፣ አንቺ ደሞ ዱባይ ያለሽ እኔ ለታንጂ ምን አባሽ ታረጋስ? ምን ማታረጋስም

ነው አክስት ነኝ ብላ ጀግና ጀግና የተጫወተች አክስትሽን ምን ንገሪያት፣ አናቡ ረገጠችሽ በያት። እርግጥ ጭብልቅ ምን አባታችሁ ታመጣላችሁ። በሙላ በሙላ ተነሳ እዚህ መቀባበላችሁና እዚህ በዚህ ገብተን ማስፈራራታችሁን ተው እንጂ ልጅሽ ለመኛው ነው። ልጅሽ ደብቀሽ አይደለም። የአሜሪካን ሀገር የተሰበሰበ ገስሞራ ነው የምትቀፊው። ልጅ አለኝ እኔ ልንገርሽ። አቀፋፈል ቢኮዝ እኔም ዶል ጎልድ ዲጋር ነበርኩኝ ማማዬ። አንቺ አታስተምርኝም። አቀፋፈል ልንገርሽ። ድንገት አሁን አንቺ እየሞከርሽ ያለሽው አሜሪካን ሀገር ካሊፎርኒያ መምጣት ፈልጋል ነበር። አሜሪካን ሀገር ለመምጣት ህይወትሽን ለመቀየር ምናምን ነው አይደለ? አቀፋፈል ላሳምርሽ። እንደምቀፍ ታውቂያለሽ። ምክንያቱም ነው ማደር ዋት አንድ ቀን ልጅ እንዳለሽ ሊያቅ ስለሚችል ልጅ አለኝ በይ። አከፋፈል ካልሻሽ እኔ ያስተምርሻለሁ። ልጅ አለኝ። ከልጅ አባት ጋር ስላልተስማማን አብረን አንኖረም። ገባሽ። ልጅሽ ደግሞ ከአንቺ ጋርም ካለሽ አንቺ ቤተሰቦችም ካለሽ የእኔ ቤተሰቦች ናቸው ልጅን የሚያሳድጉት። ወይም ደግሞ የባለ ቤተሰቦች ናቸው የሱ ቤተሰቦች ናቸው ልጅን የሚያሳድጉት። ከሱ ጋር አብረን ስላልሆነን በአሁን ሰዓት ብቻዬን ነኝ ብለሽ ማለት ነው። አምነሽ ገባሽ አምነሽ ከዛ በኋላ እዚያ አሜሪካን ሀገር ያለ ትራክ ድራይቨር ሽንቱን በሃይላንድ ዕቃ ውስጥ እየሸና ስቴት ከስቴት የሚያቆራረጥ የመረረው ድንገት አግብታ ወልዳልኝ አብራኝ ትቀመጣለች ያለ ወንድን እንደዛ ነገርሽን አምነሽ አሳምነሽ አብረሹ ቀጥ በዛ በእውነት ከሽ ድንገት ላይ ያገባሽ የፈለገ ነገር ቢሆን ልጅ ልጅ ናትና የሆነ ቀን ልጅ እንዳለች መታወቁ አይቀርም። ምን አባታቸው እዚህ እንደዛ ነው የሚቀፈለው። እ ልጅሽን እንደደብቀሽ አለም ደግሞ ሸርሙጣ ነሽ። በቃ ግጥም አድርገሽ ሸርሙጣ ነሽ። እዚህ አሜሪካን ሀገር ያሉ ዳያስፖራዎችን እጥብ አድርገሻቸዋል። በጊፍታስ አረብ ሀገርም ያለው በአባቱ ምናምን እሱንም ሰውዬ ከጥቅም ሰው አንቺ ራስሽ መከሰስ አለብሽ። የሰው ትዳር የፈለገ ባልና ሚስት እንኳን ቢለያዩ ነገሮችን አስተካክለው አብረው ሊሆኑ የሚችሉ ሰዎችን ገብተሽ በመሃል በመለያየትሽ ራሱ መከሰስ አለብሽ አለብሽ። ምን አባቷ አው ያንን ሰውዬ ደግሞ እዛ አረብ ሀገር ያለውን ሰውዬ ደግሞ በፍቅር በምናምን አስመስለሽ ያለውን ብር ትብ በማረግሽ አሁን ደግሞ ከአቅሙ በላይ ሆኖ ተናዶ አንቺን አናድጋለሁ ብሎ ደግሞ በሌላ ጊፍተሮች እየታጠበ ስለሆነ የሰውየውን ሕይወት በማበላሸትሽ ሰውየውን ከጥቅም ውጭ በማረግሽ ራሱ መከሰስ አለብሽ። መማዬ የምናባሽ ከሳሽ ምናምን ትያለሽ። ልጅ አለሽ እመኚ። ብትም አርግሽ እመኚ፣ ልጅ አለኝ ብለሽ እውነቱን ተናግረሽ እነዚህን ዳስፖሮች ቃፊ እንጂ ልጅ የለኝም ብለሽ ልጅሽ እንደብቀሽ አርለ መቀፈል ያለብሽ አመዳማ ሮጊት

ደንብና ግዴታ አይ በስነስራ ላይ ጌቸ ማለት ምን መናገር እንዳለብኝ ቲክቶክ ምን አለ መናገር እንዳለብኝ ማቅ የሰውን ሕይወት የማይጎዳ ነገር ማረክ ሴት ነኝ። እኔም ቁጭ ብለሽ እዛ ቤት እሽ ስሰድብኝ የነበረውን የረሳሽ መስልሽ። እኔ ላይ ነው አንቺ ምራቅሽን የተፋሽ አክትፍ አክትፍ ያልሽ። ያቺን የተፋሻት ምራቅ መልሽ። ያሱትሻለህ እበት የትና አባሻለሽም ትላንት ነው አውቀሽ ነው ተደብቀሽ ስልክሽን አጠፋፍተሽ ምናምን ነገር ቁጭ ብለሽ ምክንያቱም በቃ የሰው አቴንሽን ፍለጋ እዚ ቲክቶክ ላይ የተሰበሰበ ህዝብን አቴንሽን ፍለጋ ይሄ ይቀኑባታል። በጣም በጣም ነው የሚቀኑ። ማን አባሽ ነው የሚቀናብሽ? ማን በምንሽ ነው የሚቀናው? እስኪ ያንን ዊግ አውልቀሽ ያንን ይሄን አይንሽን በፊልተር አተልቀሽ አይደል ለምትገቢ ይሄ ቲክቶክ ላይ አይን የሚያተልቅ አለ፣ በሱ አተልቀሽ አይደል ለምትገቢ፣ እሱን ያተለቅሽውን አጥበበሽ፣ በኖርማን አይንሽ፣ ዊግሽን አውልቀሽ፣ እዚህ ጋር የደረሰ ግንባርሽን እያሳየሽ፣ ፊልተርሽን ቀናንሰሽ እስቲ ነው ጪናንሽና በሱ እንዴት እንደሚቀናና እንደማይቀናን እንነጋገር። እንዴት የተቀንቶብሽ፣ ሞተሻል! በእናትሽ ልዕልቷ፣ የመጨረሻ ቆንጆዋ፣ የቲክቶክ ፌመሷ! በጣም ተፈምሰሻል። በስመ አብ! ፖስቸርሽ ደግሞ እንዴት አባቱ እንደሚያምር በስመ አብ፣ በስመ አብ፣ በስመ አብ! ቂጥሽ ራሱ እንዴት እንደሚያምር ቂጥሽ! አቤት ዳሌ፣ አቤት ዳሌ፣ ወይ ዳሌሽ! የዳሌሽ ስፋት፣ የመጨረሻ አቋቋምሽ፣ መለሎ ዘለላ፣ እንደ ውቢቷ ውቢት። በጣም በጣም እኮ ነው እዚህ ቲክቶክ ላይ የተሰበሰበ ሴቶች የሚቀኑብሻል በጣም በጣም ስለሚቀኑብሽ የሚከታተልሽ ሴክሲ ካላንቺ ሴክሲ የለም። እዚያ አሜሪካን አገር ያሉትን ወንዶችን ለማማለል የመስኮት መጋረጃ ከፍተሽ ታይ እንጂ አልቀረብሽም። ሴክሲ ሴክሲ ምናምን የሆነ ብር አታስገባም ወይ? አንበሳ ታወርድልኝም ወይ? በጣም ቆንጆ ተከፋፊ ዘግናኝ ምን አባቷ። እዚህ በፊል ራሳችሁን እንደ ውበት ለስ እኮ ለእንትኖች ነው ነው። ጌታ አሜሪካን ሀገር ላሉ እኮ ነው አካያችኋት ማለት ነው። ሴክስ የሆነ ቪዲዮ መስራት ሆነ ደቂቃ ቪዲዮ ለቀቀች። የመጨረሻ ወይ እንት መጋለጃውን አከፋፈትሽ። አቤት አቤት፣ ዳሌሽ የዳሌሽ ስፋት እግርሽ አቤት ጋር ስፖርት ቤት ሄደቻል። ገና ማለት ነው፣ ገና ስፖርት ቤት አይደለም። አየር ላይ እንድትራመጂ ነው ማረግሽ አንጎልሽን። ስለዚህ ማለት ነው አጠር መጠን አርጌ ወደ ስራዬ ልገባ ነው። አንድ ነገር ልንገርሽ፣ ሳምሪ የምትባለው አለሽ። ለማስፈራራት እንዳትሞክሪ፣ ለማስፈራራት እንዳትሞክሪ። ደግሞ ከአንቺ ብሱ ማለት አንቺ እኮ እየተናቅሽ ነሽ። አንድ ነገር ልንገርሽ፣ አንቺ እየተናቅሽ ነሽ። ህይወትሽን ለመቀየር እዚህ መከራሽን የምታይ የሰው ትዳር የምትበጠብጪ አንድ ወንድ አፈቀርኩሽ ብሎ ብሩን እጥብ አድርገሽ የበላሽ ሌባ በጣም እኮ ምትናቂ ሴት ነሽ። ካንቺም ብሶ ለመናቅ ልጅቷ ቤታየው ጋር ገብታ ስታወራ ሂጂ ውጪ ምናምን ብለሽ አንቺ? አይ፣ አይንሽ ውጣ፣ አንቺ ውጪ እንጂ ቀፋፊ። በሉ ቻው። አም ሶሪ ጋይስ ኤ ስትሬት ቢስትሬት ምናምን ነገር የለም በቃ ጠቅላላ ነገሮች